ሰበር ዜና ጥቅምት 3 2018። ጤና ይስጥልኝ አድማሽ ተመልካቾች፣ እንደምናረፈዳችሁ አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጄኔራል አበባው ባህር ዳር መኮዳ አካባቢ በነበረ ውጊያም ከሞት ማምለጡ ተነገረ። ጄኔራሉ በውጊያው መሀል በነበረ የፈንጂ ጥቃቶች በፈንጂ ጭስና በነበረው አቧራ ምክንያት የመተንፈስ ችግር ገጥሞት ሆስፒታል መግባቱም ተነግሯል። ፋኖ ከካምፕ 11 ወታደሮች ከ11 ስናይፐርና ብሬን ጋር ማስከዳቱም ተነግሯል። በዝርዝር መረጃው እንመለከተዋለን። በሌላ በኩል በሸዋ የፋኖ ኃይሎች ከባድ የተባለ መብረቃዊ ጥቃት ፈጽመው በሁለት የጭነት ተሽከርካ ተሽከርካሪ እየሄደ የነበረ የብልጽግና ጦር መብረቅ አይመት ደርሶበታል። በዝርዝር እንቃኘዋለን። ወዲህ ደግሞ በወሎ ፋኖ ወደ ከተሞች ገብቷል። በነበረው ከባድ ውጊያም አራት የኮንክሪት ምሽጎችም ሰብሯል። በርካቶችም የብልጽግና ወታደሮች ሙተና ቁስለኛ ሆነዋል። በዝርዝር እንመለከተዋለን። ወዲህ ደግሞ ሽመልስ አብዲሳ አማራን መቼም እንዳያገግም አድርገን እርስ በራስም ደማቃብተነዋል ሲል ተደምጧል። ጥሬ ስጋ እየቀለብን ያስቀመጥነው ልዩ ኃይል አለን ሲልም ሽመልስ አብዲሳ ተናግሯል። የሽመልስ አብዲሳ ንግግር በዝርዝር እናስደምጣችኋለን ግብጽ ኢትዮጵያ ላይ ዝታለች ይህም ይዳሰሳል ሰላም ጤና ይስጥልኝ አድማሽ ተመልካቾች እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን እንዲሁም በኮመንት ድል ለህዝብ ልጆች ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የግብፅ ዛቻና ፉከራ በኢትዮጵያ ላይ እንደቀጠለ ነው። የሀገሪቱ ፕሬዚዳንት አብድል ፈታህ አልሲሴ ብሔራዊ ጥቅማችንና የውሃ ደህንነታችንን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንወስዳለን ሲሉም ዝተዋል። ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ ሀገሬ እጇን አጣጥፋ አትመለከትም ሲሉም ተደምጠዋል። በተባበሩት መንግስታት ድርጅት ላይ መተማመናችንን እንደ ድክመት መቆጠር የለበትም ማለታቸውም ተነግሯል። ፕሬዚዳንቱ ባልተመጣጠነ የውሃ ፍሰት የታችኛ ተፋሰስ ሀገራት ላይ ጉዳት እየደረሰ ነው ሲሎም ተናግረዋል። ኢትዮጵያ አስቀድማ ሳታሳውቀን፣ ሳትተባበር ወጥነት የሌለው ውሃ ትለቃለችም ብለዋል። ከሳምንት በፊት በሱዳን ውስጥ ለደረሰው ጎርፍ ግብጽ ኢትዮጵያንም ወንጅላም እንደነበር የሚታወቅ ነው። አብደል ፈታህ አልሲሲ ኢትዮጵያ ላይ ጥቃት ለመክፈት ዝግጅት ላይ መሆናቸውን የሚያሳብቅ ንግግር ነው እያደረጉት። ይህ በእንዲህ እንዳለ ወደ ሀገር ቤት ጉዳዮች ስንመለስ አማራውን እርስ በራሱ ደም አቃብተነዋል ሲሉ ሽመልስ አብዲሳ ተናገሮም። ጥሬ ስጋ እየቀለብን አሰልጥነን ያስቀመጥነው ሰራዊት አለን፣ የኦሮሚያ ልዩ ኃይል ፈተን እንለቅበታለን ሲሉ ሽመልስ አብዲሳ ንግግር ማድረጋቸው ተሰማ። የአማራ ሚሊሻ ሆኖ ከፋኖ ቤተሰብ ያልገደለ የለም፣ በተመሳሳይ ፋኖ ሆኖም ከሚሊሻ ቤተሰብ ያልገደለ የለም። በአማራ ባህል ደግሞ ደም ሳይመልሱ መቅረት እንደ ነውር የሚቆጠር ነገር አለ። ስለዚህ አሁን ላይ እርስ በርስ ለግድያ የሚፈላለጉ ደመኞች ሆነዋል። ፋኖን አጥፋልን ብለን የምንለምነው ሚሊሻ አይኖርም። ለራሱ ሲል የራሱን ሕይወት ለማትረፍ ሲል ያለምንም ክፍያ ፋኖን ያሳድድልናል ሲል ሽመልስ አብዲሳ ተናግረዋል። በእንደዚህ አይነት መንገድ እጃችን ላይ ያለውን ገንዘብ ለሚሊሻ ከመበተን ድነናል። ገንዘቡን ለገዳ ልዩ ኮማንዶ ማሰልጠኛና መሳሪያ መግዣም አውለነዋል። ሲል ሽመልስ አብዲሳ ተናግረዋል። አማራ ከዚህ በኋላ ከነሙሉ ሙሉ ክብሩ ልጆች ፊት የሚቆምበት ዘመን አብቅቷል። ማንም አባ ከና የሚለው ሰው አይኖርም ሲልም ሽመልስ ተደምጧል። ቀደም ብዬ እንደነገርኳችሁ አማራ ከዚህ በኋላ እስከ ምጽአት ድረስ ምንም አይነት የፖለቲካ ውሳኔ ሰጪነት ሚና እንዳይኖረው አድርገን ሰርተናል። አንዳንዶች ይህንን ስንል መታበይ ይመስላቸዋል። ነገር ግን ፖለቲካውን የሰራነው ነው ሰዎች ስለምናውቀው ነው ሲሉም ተደምጠዋል። ከእንግዲህ ኦሮሞ ማድረግ ያለበት ስትበድለው ከነበረችው ሚኒሊክ ሰራሽ ሀገር ቁጭ ብሎ ካሳ መቀበል ብቻ ነው ነው ከኦሮሞ ጋር ሰላም ፈጥሬ እኖራለሁ የሚል አካል ካለ እሱን እንቀበላለን ነገር ግን አካሄዱ የሚሆነው ኦሮሞ በሚወስንለት ማንኛውም ህግና ድንጋጌ ሊመራና ሊተዳደር አምኖ ከተቀበለ ብቻ ይሆናል ብለዋል ይህንን ካልተቀበለ ጥሬ ስጋ እየቀለብን አሰልጥነን ያስቀመጥነው ሰራዊት አለን የኦሮሚያ ልዩ ኃይልን ማለታቸው ነው ፈተን እንለቅበታለን ማለታቸው ነው የተሰማው ሽመልስ አብዲሳ የኦሮሞ ገዳ ልዩ ኮማንዶ የምረቃ ስነስርዓት ላይ የተናገሩት ነው ይህ ንግግ እንግዲህ ይህንን መረጃ እየሰማህ እያደመጥክ የአማራ ፋኖ አንድ ሁነት ለመታገል ካቃተ ምንም ማድረግ አይቻልም። እንዲሁም ሚሊሻ ይህንን እየሰማ አሁንም ለአብይ አህመድ የምትገረድ ከሆነ ታሪክ እያበላሸህ መሆኑን ልትገነዘብ ይገባል ሲሉ የመረጃ ምንጮቻችን ገልጸዋል። አሁን በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። የአማራ ፋኖ ብሔራዊ ኃይል አፋ ባሃ ምስራቅ አማራ ቀጠና ሚሊክ እዝ ንጉስ ሚካኤል አሊኮር በዘመቻ ኮማንዶ ደምሰው ከፍተኛ የጦር ሜዳ ድል አስመዘገበ። በምዕራብ ወሎ ግንባር መሃል ሳይንት ወረዳ ውስጥ ከትላንት ጀምሮ እስከዛሬ ዛሬ እኩለ ቀን ድረስ በተደረገው ትንቅንቅ የንጉስ ሚካኤል አሊኮር ሰራዊት የመሃል ሳይንት ወረዳ መቀመጫ የሆነችው ደንሳ ከተማ ውስጥ መግባቱ ተረጋግጧል። ከኮሩ ሰራዊት መካከል የአማራ ሳይንት መቅደላ ክፍለ ጦር የመብረቁ ክፍለ ጦርና የኢንጂነር ደሳለኝ ክፍለ ጦር የተወሰኑ ሀዶች ተውጣተው በሰሩት ኦፕሬሽን እስካሁን በደረሰን መረጃ መሰረት ከ30 በላይ የብልጽግና ኃይል የተደመሰሰ ሲሆን አንድ አድማ ብተና ሻለቃ መሪናም አንድ ሻምበል መሪ እንዲሁም ሶስት የወረዳ አመራሮችም አብረው እስከ ወዲያኛው ተሸኝተዋል። የተደመሰሰው የብልጽግና ቁጥር ሊጨምር እንደሚችልም ይገመታል። በኦፕሬሽኑ 11 የብልጽግና ምርኮኛ እንደተያዘም ነው ያረጋገጥ ነው። በሚኒሊክ እዝ ምክትል ዘመቻ መሪ ኮሎኔል ፈንታው ኩዬ በዙ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴና በንጉስ ሚካኤል አሊኮር አዛዥ በአርበኛ ብነው ታደሰ እንዲሁም በዙ ወታደራዊ አማካሪ በሻለቃ ክንዱ ሰውነት የተመራው የድንሳ ኦፕሬሽን የብልጽግናን አራት ከባድ ምሽጎች የተሰበሩበት መሆኑም ታውቋል። በከተማይቱ ዳር ማለትም በጎራዳ ሽነት፣ በዙሁ በጎጃም ብርና፣ በሙያና ቴክኒክ የብልጽግና ያዘጋጃቸው ምሽጎች ሙሉ በሙሉም ተሰብረዋል። የብልጽግና ኃይል ሲጠቀምበት የነበሩ ቁሳቁሶችና ሌሎች ንብረቶች በኮሮ ሰራዊት እጅ ገብተው ወደ ፋኖ የጦር ሰፈር እየተወሰዱ ሲሆን በኮሎኔል መብሬ የተመራው የብልጽግና ኃይል እስከ ዛሬው በበለጠ አኳኋን ከባድ ሰብአዊና ቁሳዊ ኪሳራ ጭምር እንደደረሰበት ነው የወታደራዊ ምንጮቻችን የገለጹት። አሁን በቀጥታ ከሸዋ ወዳገኛቸው የጦር ግንባር መረጃዎች አልፋለሁ። በቅድሚያ መሰበር ዜና፣ በሁለት ተሽከርካሪ ተጭኖ ከለሚ ወደ ጀማ በመጓዝ ላይ ያለ የአገዛዙ መከላከያ ሰራዊት

የአፋባሃ ደቡብ አማራ ቀጠና አጼ ዘርያቆብ አንደኛ ኮረቃኞች በአረፒጂና ቦምብ በወሰዱት ድንገተኛ የደፈጣ ጥቃት በሁለት መኪና ተጭኖ ወደ ጀማ በመንቀሳቀስ ላይ ያለ ጃልቶ በተባለች ቦታ የአገዛዙ ሰራዊት ከነ ተሽከርካሪው ሙሉ በሙሉ መጋየቱ ተነግሯል። የቀሩትን የአገዛዙን ዙፋን አስጠባቂ ኃይሎች ሙሉ ለመደምሰስ ከፍተኛ ትንቅንቅ እያደረጉ እንደሆነ የፋኖ ኃይሎች አስታውቀዋል። በጥቃቱ የብልጽግና ኃይል ለወሬ ነጋሪ እንዳይቀር ተደርጎ ለመደምሰስ ከፍተኛ ለማስቀጠል ጥረት እየተደረገ ነው ሲል የአፋ ባህር ደቡብ አማራ ቀጠና አሳምኖ ምኖ እዝ የህዝብ ግንኙነት ኃላፊ ተናግረዋል። በቦታው ሁነቱን የተመለከቱ የአይን ማኞች እንደነገሩን ከሆነ በብልጽግና ሰራዊት ላይ የተፈጸመው ጥቃት እጅግ አስደንጋጭ አሰቃቂ ሲሉትም ገልጸውታል። እዚሁ ሸዋ ላይ ስንቆይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምኖ እዝ ኃይለ ማርያም ማሞ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል ተቀዳጀም። ትላንት ከጠዋት ጀምሮ እስከ አመሻሹ ድረስ የቀጠለ ውጊያ ሲደረግ የኃይለ ማርያም ማሞ ክፍለ ጦር በሸዋ ቡልጋ ሀገረ ማርያም ከተማ ወጣ ብላ በምትገኘው ነፋስ አምባ ከፍተኛ ትንቅንቅ አድርጎ ነበር። የአጋዚ ኮማንዶ፣ የሚሊሻና የአድማ ብተና አባላት ላይ በተወሰደ የደፈጣ ጥቃት በደርዘን የሚቆጠር የብልጽግና ኃይል መደምሰሱንም አረጋግጠናል። በአውደ ውጊያው ሁለት አምቡላንስ የጥምር ጦሩ ሙትና ቁስለኛ ይዞ ወደ ሀገረ ማርያም ከተማ ሆስፒታል ይዞ መግባቱም ተረጋግጧል። ውጊያው አድማሱን አስፍቶ እየቀጠለ ሲሆን የኃይለ ማርያም ማሞ ክፍለ ጦር በብልጽግና ላይ ከፍተኛ ድልም አስመዝግባለች። በሸዋ ቡልጋ የገባው የአገዛዙ ሰራዊት አብዛኛው ሙትና ቁስለኛ መሆኑን ተከትሎ የብልጽግና ኃይል ከቡልጋ ሀገረ ማርያም ከተማና ከዞኑ መናገሻ ደብረ ብርሃነ ከተማ በርካታ ሰራዊት ይዞ ቢገባም የኃይለ ማ የልጆች የመጣውን የብልጽግና ኃይል በሚገባው ቋንቋ እያናገሩት መሆኑን የዓይን እማኞች ለሚዲያችን ገልጸዋል። አሁን በቀጥታ ወደ ጎጃም አልፋለሁ። ሰበር ዜና ጀነራል አበባው ባህር ዳር መኮድ አካባቢ በነበረ ውጊያ ከሞት ማምለጡ ተነገረ። ጀነራሉ በውጊያው መሃል በነበረ የፈንጂ ጥቃቶች በፈንጂ ጭስና በነበረው አቧራ ምክንያት የመተንፈስ ችግር ገጥሞት ሆስፒታል መግባቱም ተነግሯል። ጀነራሉ መኮድ እንደነበሩ ባልታወቀበት ሁኔታ ካምፑ ላይ የፈንጂና የተኩሱ ጥቃት የፈጸሙት የፋኖ ኃይሎች ባላሰቡበት ሁኔታ አበባው የነበረበት ቦታ ላይ ጥቃት ፈጽመዋል። ጥቃቱ ለደቂቃዎች የቆየ ሲሆን የፋኖ ኃይሎች 11 የብልጽግና ወታደሮች ወታደሮችን ከካምፕ አስገድተው ማስወጣታቸውም ተነግሯል። ብሬንና እያንዳንዳቸው 11 ስናይፐር ከካምፕ ይዘው መውጣታቸው ተገልጿል። ቀድሞ ከፋኖ ጋር ግንኙነት የነበራቸው እነዚህ 11 የመከላከያ አባላቱም ካምፕ ውስጥ ከመውጣታቸው በፊት የቦምብ ጥቃቶችን ፈጽመው እንዲሁም ትርምስ ፈጥረው መውጣታቸው ተነግሯል። በዚህም በካምፕ ውስጥ የነበረው ከፍተኛ ጭስና አቧራ ምክንያት በካምፑ እንደነበሩ ማንም ሳያውቅ እዛው የነበሩት አባው ታደሰም የመተንፈስ ችግር እንደገጠማቸው ተነግሯል። በዚህም ሆስፒታል ገብተው እንደነበረ ነው ያረጋገጠ ነው። ይህ በእንዲህ እንዳለም አርበኛ ዘመን የተሻለ የአፋ ባህር ቴዎድሮስ እዝ የጎጃ ማገው ምድር ክፍለ ጦር ዋና ሰብሳቢ በወቅታዊ ጉዳዮች ዙሪያ እየሰጠው መረጃ አለ። አርበኛ ዘመን የተሻለ የአፋ ባህር ቴዎድሮስ እዝ የጎጃ ማገው ምድር ክፍለ ጦር ሰብሳቢ በወቅታዊ ጉዳዮች ላይ በበርካታ አጀንዳዎች ላይ እያነሳ መረጃዎችን ይሰጠናል። ከእሱ ጋር የተደረገውን ቆይታ በሰፊው አድምጠን እንመለስ። ፋኖ ዘመን ተሻለ ይባላለሁ። ምራብ አማራ ቀጠና ቴዎድሮስስ ጎጃማ ገምድር ክፍለ ጦር ሰብሳቢ ለጎጃማ ገምድር ክፍለ ጦር አሁን ክፍለ ጦር ያለበት ወታደራዊ ቁመና እጅግ በጣም ካሁን በፊትም በነበረው ጀብድ የተሻለ ስራ ለመስራት ወይም ደግሞ እየሰራ ያለበት ሁኔታ ይገኛል። በርካታ ግዳጆችን በተሻለ ሁኔታ እንግዲህ ካሁን በፊት የነበሩትን ወደ ኋላ መለስ ብለን ስናስብ በዘመቻ መቶ ተራሮች በርካታ ጀብዶችን በመስራት ትልልቅ ክፍለ ጦሮችን በመ እንትን የክፍለ ጦር ኮሎኔሎችን አዛዦችን በመደምሰስ በእጅ ጭምር ይዞ ምርኮ ያደረገ ክፍለ ጦር ነው። በርካታ የወረዳ አስተዳዳሪ የብልጽግናው ቀንደኛ አለ የሚላቸውን ኃይሎች ያሳጣ ነው። በርካታ ክሳሪያ ያደረሰ ክፍለ ጦር ነው እና አሁንም በዛ ከፍታ ላይ ይገኛል። ለቀጣይም በርካታ ግዳጆችን በተጠናከረ ሁኔታ ከአሁን በፊት ከነበሩት በተሻለ ሁኔታ ለመወጣት ዝግጅት ላይ ያለ መሆኑን ገልጻለሁ። ምናልባት በጠላት ኃይል በጣም በርካታ ፕሮፓጋንዳ ይሰራል። ነገር ግን የጠላት ኃይል እየፈረሰ በየቀኑ እያመጣ እያስረከበን፣ ትጥቁን እያስረከበን ያለ ከውስጥ ምንም አይነት የመንግስትነት ቁመና እንደሌለው ጭምር እያሳዩን ያሉ በርካታ ወንጀሎች እንደሚሰራ በመንግስትነን ብለው በተቀመጡ የስርዓት አስጠባቂዎች። እንግዲህ ስንት ንጹሐኖች በገፍ ዝም ብለው ለገንዘብ ለሚኒሻና ለአድማ ብተና መከላከያ ሰራዊቱ ገንዘብ ካገኘበት ከኪሱ ያን ገንዘብ ለመብላት ጭምር ሕይወት እስከ መንጠቅ ደረጃ እንደሚደርስ ያ ነገር እጅግ አንገፍግፏቸው እንደሚወጡ ጭምር በርካቶች መረጃ እየሰጡን ይገኛሉ። በገፍ እየፈረሰ እንደሆነ እና ነገራችን ላይ የመንግስትን ቁመና ካጣ ቆይቷል። ወደ ዘራፊ ወደ ሽፍታነት እንደተቀየረ አድማብት ነው። ሰላም አስከባሪ መከላከያው ጭምር ማለት ነውእና ምንም አይነት ተስፋ የሌለው በግዴታ ከመሞት ይልቅ ከጀርባው የቡድን መሳሪያዎች ጠምደው ጭምር እንደሚያታግሉት እንጂ ምንም አይነት የመታገል ስነ ልቦና የሌለው ጦር እንደሆነ እንረዳለን ማለት ነው። አርበኛ ዘመነ ካሴ ከመጀመሪያው ማለት እንዳጠቃላይ እንደ ክፍለ ጦርም እኔ ከመጀመሪያው የትግል መነሻም ከዘጋቢ ፊልሙም እንደተናገር ነው የአርበኛ ዘመነ ካሴን እኛ በቅርብ ለማግኘት በጣም ምንም አይነት የሚበግረን ነገር የለም። እስካሁን አሁን እስካለንበትም ስንጀምርም ጀምሮ በሱ ሀሳብ በሱ የቅርብ ግንኙነት ነው ትግሉን በዚህ ልክ ያለንበት ቀጠና ላይ ምንም አይነት ችግር እንዳይኖር በህብረተሰብ ደረጃ አላማውን የሳተ ትግልም እንዳይሆን ጭምር በቅርብ በቅርብ ከሱ በምናገኛቸው የሀሳብ ድጋፎች ነው አሁን እስካለንበት ደረጃ የደረስነው ማለት ነው። አሁንም አርበኛ ዘመነ ካሴ የእኛ ተስፋችን ነገም ያማራውን ጥያቄ በስርዓት ያስቀጥልልናል፣ ይመልስልናል ብለን የምናምንበት የምንተማመንበት እንደሆነ ነው ስቲል እስካሁንም አምነው ከእሱም ሀሳብ የማንወጣ በርካታ የሚሰጡንን ትእዛዞችና በሱ በሚመራው መርህ መርሁን ጠብቀን የምንቀጥል ከመርህ የማንወጣ መርህን የምናከብር ባፈሙዝ ብቻ ሳይሆን በሐሳብ የበለይነት የምናምን የእሱም ሐሳብ ጭምር ገዥ ሐሳብ እንደሆነ እጅግ ትሑትና አዛይ መሪ እንዳለን በሱም በጣም ትልቅ ተስፋ ያለንና በጣም የምንመካ ትግሉንም ልክ እንደ ሰማዕትነት ቆጥረን የምንታገለው አንደኛ የእሱ ከፊታችን ሆኖ መሪነትና የሱን ሀሳብ ሐሳብ በቅርብ ስለምናገኝ በዛ ልክ እኛ ትግሉን ጭምር እሱ ስላለልን በተስፋ ሰማዕትነት እንደሆነ ቆጥረን የምንታገለው ትግል እንደሆነ ነው የሚሰማኝ። ምንም አይነት የሐሳብ ልዩነት የለም። ምክንያቱም እኛ ከላይ የሚወርድን ትእዛዝ እንቀበላለን። ከታች ማለት ልዩነት ሊፈጠር የሚችለው እኔ በሚገባኝ አሁን አንዳንድ ፕሮፓጋንዳዎች ይነዛሉ። እኔ አሁን ሚዲያ ላይም ብዙም አይደለም በነገራችን ላይ ተግባር ላይ ብቻ መገኘት ነው የምፈልገው። አሁን ስላለን ሰዎች እኔ ምንም አልጨነቅም ነገ እንደምኖርም ያን ያክል እኔ ታሪክ ሰርቼ እንደማልፍ እንጂ ለመኖር አስቤም ኑሬ አላቅ። ስለዚህ ትናንትና የተሰዉት ትናንት ዘጋቢ ፊልም ከሰራም በኋላ ወንድሜ አዳ መንበር በጣም በርካቶች የተሰዉበት ትግል ነው። ስለዚህ በዚህ ትግል እኔ በታሪክ ከነበረኝ አቋም ቅንጣት ያክል የጥፍር ቆሻሻ አክል እንኳን ራሱ ወደ ኋላ ትንሽ አእምሮዬን ማዛባ ከሆነ የነሱን አደራ የበላሁና እነሱን ጠላት ሰው ነው የምቆጥረውና በታሪክ የማይሆን ወሬ ጠላት ምክንያቱም ትንሽ ክፍተት ይፈልጋል በዛ ስሜት አንዱን ከአንዱ አርበኛ ዘመነ ካሴን ከዘመን የሆነ ሐሳብ የነጣጠልኩ መስሎት በዛ ለማሸነፍና ሸርሽሬ የሆነ ወደኋላ ቢሉልኝ የሚል አላማ ስላለው እኔ ቀድሜ ስለምረዳው ለዚህ ቦታ ሰጥቼውም አላቅም፣ ነገም አልሰጠውም። በዓላማዬ ጸንቼ መሬን አክብሬ መርህ አክብሬ ወደፊት ጠላትን አሁን ከነበረበት ትናንት ስንወጣ ከነበረበት እዚህ ደረጃ ያደረስን ሰዎች ነገ ፍጻሜውን ለማድረስ ተግቼ ለየት ተቀንሰራለሁ እንጂ ወደኋላ ዘባ መልበት ምክንያት የለም። ያለው ነገር ይሄ ነው። ምንም አይነት ልዩነት የሚባል ነገር የለም። በድርጅታችን፣ በአፋ ባለም፣ በክፍለ ጦርም ደረጃ እኛ ያሉ ክፍተትና ችግር የሚባሉ ለኛ ለትግላችን አስቸጋሪ የሆኑ ነገሮችን በሀሳብ ለመሟገት እሞክራለሁ። እነዛ ነገሮች እንዲስተካከሉ ልንሟገት እንችላለን፣ ሀሳብ ልናዋጣ እንችላለን። ከዛ ያለፈ ግን ልዩነት በሚመስል ነገር ልንፈጥር የምንችለው ጉዳይ በጭራሽ እንደሌለ የእውነት እውነቱን ነው አስረግጬ መናገር እንፈልገው ማለት ነው። ጥሩ ጥያቄ ነው። አሁን በቅርብ እንደኛ ክፍለ ጦር ወረድ ሲልም እንደ ብርጌድ፣ እንደ ቢትወደድ መንገሻ ጀምበሪ ብርጌድ፣ ኤፍሬም አጥናፉ ብርጌድ በርካቶች ወደ ጠላት እጅ የሚሄዱ አንዳንድ የውስጥ ሰርጎ ገቦች አሉ። ባጭሩ በቅርብ የሆነውን ማንሳት ፈልጋለሁ። ኳኩራ ወይም የቻለ ዳዊት የሚባል የድሮ የመከላከያ አባል የነበረ የልዩ ኃይል ያሳምነው አሰልጣኝ የነበረ የቤት ወደድ መንገሻ ጀንበሬ ምክትል ዘመቻ መሪ ሆኖ እየሰራ አምነ ነው። እኛ በትክክል ለካ የአማራ በደል ግፍና መከራ ገብቶት የወጣ መስሎን አምነ ነው። የብርጌድ ምክትል ዘመቻ አድርገነው እየቀጠልን የነበርንበት ሁኔታ አለ። ነገር ግን ከሚያደርጋቸው በተሰጠው ኃላፊነት ከሚያደርጋቸው እንቅስቃሴዎች ከሚያሳያቸው ፌዞች፣ ቀልዶች ጠላት ሲመጣ የሚያደርገው እንቅስቃሴ ጠላት አፈሳ ቀጠና ሲገባ የሚያደርገው እንቅስቃሴ አልጠመን ሲል ለምንድነው ይሄ ልጅ ያለው ሁኔታ በሚል በክትትል ለመያዝና ወደ እርምጃ ልንገባ ስንል በአንድ መድረክ ብቻ የተነቃባችሁ ሰዎች ያላችሁ በክትትል ብታርፉ፣ እንዴት ማስጠንቀቂያ ብቻ እዛ ቀጠና ላይ የነበረቻትን ሻለቃ ለማሳፈን ሙከራ አድርጎ ሳይሳካለት ሲቀር ወደ ጠላት እጁን የሰጠበት ሁኔታ አለ። እኛ በጣም ደስተኛ ነው የሆነው፣ ምክንያቱም አሁን እኛ ከዚህ በላይ አሁን ከምንታየው በላይ በጣም ብዙ ነገሮች መስራት የምንችለውን የውስጥ አፍራሾችና አፍራሾች እና የውስጥ የጠላት ባንዳ ተልእኮ ይዘው የተቀመጡ ሰዎች ናቸው። አሁን እኛን በምንፈልገው መንገድ ልክ እንዳነዳርገን የቆዩ ማለት ነው። ስለዚህ አሁን ላይ በእኛ አሁን ለምሳሌ ቆሻሻ ሲጸዳ ምንም ሊያስጨንቀን የሚገባ ነገር የለም። እነዚህ ሰዎች የውስጥ ቆሻሻ ናቸው። ስለዚህ የእነዚህ ሰዎች እየጸዱ ያሉበት ሁኔታ ነው እንጂ ያለ ጠላት እንዳልሁ ቅድም እንዳልሁ ምንም አይነት የሽፍትነት ነው አሁን እኛ ምናልባት በእኛ ቀጠና እንደ ዳንግላ የተወደድ መንገሻ ጀንበሬ ብርጌድ ያለበት ቀጠና እንደ የስሞላ ሳነሳለ በጣም የውስጥ ዘራፊዎች ፈጥሮብናል። በጠላት ተልኮ የተሰጣቸው እነዚያ ሰዎች ነፍሰ ጥሩን ሳይቀር እናቶችን ገለው እኛ የማሳደድ ስራ ስንሰራ ለብልጽግናው እጅ እየሰጡ ነው። ይሄ ማለት ይሄ የብልጽግናው ሰራዊት የ የወንጀለኛ መጠራቀሚያና በቃ አጥፊ ስርዓት እንደሆነ የምናረጋግጥበትን ሁኔታ ያገኘንበት ነው፣ መቶ ፐርሰንት ያረጋገጥንበት። ስለዚህ በዛልክ ነው ያለው እውነታ። ተስፋ የቆረጠ ሳይሆን ፀድቶ የእውነት በቃ ለእውነት መስዋዕትነት ለመክፈል አዛሉ በበለጠ ተበረታቱ። የእንትን ያለበት ሰዓት ላይ ነው የደረስነው እንጂ ምንም አይነት የተስፋ መቁረጥ፣ የመበታተን የሚለው ነገር የጠላት ፕሮፓጋንዳ ነው። ከነበረው በበለጠ ተጠናክረን እየቀጠልንበት ያለው ሁኔታ ነው ያለ ለማለት ነው። በመጨረሻ ማስተላለፍ የምፈልገው መልዕክት ማለት እኔ በጣም ማዝነው አማራ ሆኖ የአማራን አሁንም አይገባቸው አማራ ሆነው ለሆነ ለሆዳቸው ብቻ የሆነ ብር ከየትም ከየትም ዘራርፎ የአማራን ሕዝብ ጨቁኖ ነው ያመጣውን ብር ስለከፈለው ብቻ አማራን ለመጨቆን አማራን ለመዋጋት እዛ የተቀመጠ ፖሊስ፣ ሚኒሻ፣ አድማ በታኝ አካላት የአማራ ተወላጅም የሆነ የትኛውም በኢትዮጵያ ክልል ውስጥ ያለ የመከላከያ ሰራዊት አሁን ላይ እየተደረገ ያለውን እውነታውን ያውቁታል። ነገር ግን ከላይ ባሉ መሪዎች፣ ሆዳም መሪዎች ጫና እየታገሉ ያሉ፣ ነገም ዛሬም የኛ በር ክፍት ነው። ነገር ግን በዚህ ሰዓት ወደ እውነተኛው ትግል መጠው አንድ ላይ ቁመን ይህን ስርዓት ማስወገድ ካልቻልን ነገ በውጊያም ሆነ ከአቅም በላይ ሆኖ ቢማረክ ምንም አይነት ምህረት የሌለ መሆኑን ማወቅ አለባቸው። አሁን ግን በሰላማዊ መንገድ በየትኛውም ቀጠና የኛ የክፍለ ጦር በምናስተዳድርበት ቀጠና እጃቸውን መስጠት እና በሰላማዊ ህይወት ወይም ወደ ትግሉ መቀላቀል የሚችሉበትን መልእክት ማስተላለፍ ወዳለሁ። እናመሰግናለን። በመጨረሻም ዘግናኝ የመኪና አደጋም እስካሁን የአስር ሰዎች ህይወት አልፏል ተብሏል። ትላንት ጥቅምት 2 2018 ዓ ም በአማራ ክልል በኦሮሚያ ብሔረሰብ ዞን በጨፌሮ ቤተ ከተማ ልዩ ስሙ ጃራ ድልድያ አካባቢ ከአዲስ አበባ ወደ ደሴ 60 ሰዎችን አሳፍሮ ሲጓዝ የነበረ የሰሌዳ ቁጥሮ ኢቲ 73290 የሆነ ታታባስ እና ከደሴ ወደ አዲስ አበባ ሲጓዝ የነበረ የሰሌዳ ቁጥሩ ኢቲ 41157 ተሳቢ መኪናም ተጋጅተው በደረሰ ዘግናኝ ትራፊክ አደጋ ለጊዜው ቁጥሩ ያልታወቀም የበርካታ ሰዎች ህይወት አልፏል። በርካቶች አካል ጉዳትም ደርሶባቸዋል። በጨፌ ሮቢት ሆስፒታል ሕክምናም እየተደረገላቸው ይገኛል። እስካሁን ከ10 በላይ ሰዎች ህይወት ያለፈ ሲሆን የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችልም ተገልጿል።